ወዳጆች መቼም ጉድ ሳይሰማ መስከረም አይጠባም የሚለው የሀገራችን የቆየ ተረት ነው። ሰሞኑን ማንሰማው ማናየው ማያስገርመን ነገር የለም። በተለይ ዛሬ ደግሞ በዚች ብርቱካን በምትባልና ኢቢኤስ ባቀናበረው ድራማ ያየነውን ጉድ ሰሞኑ ስንከራከርበት ነበር። ይሄ ነገር እውነት አይመስልም፣ ብዙ ነገር ይጎለዋል፣ መቼት የለውም። የት ነው የተከሰተው፣ ማን ያደረገው፣ በምን ሰዓት የሚለውን ነገር ስንጠይቅ እህት የለህም፣ እናት የለህም፣ ልጅ የለህም እያሉ ሊያሸማቅቁን ወይም በተቻላቸው መጠን አፋችንን ሊይዙ የፈለጉ ሰዎች በርካቶች ነበሩ። ቪዲዮን ወደ ኋላ ሄዳችሁ ማየት ትችላላችሁ። ተፈጠረ እንኳ ቢባል እንዴትና መች፣ ለምን የሚለው ነገር መታየት ነበረበት ስንል እሁ ሲሉ የነበሩ ነበሩ። ዛሬ ግን የመንግስት ሚዲያ ጉዱን አሳይቶናል። ሐቁ ወጥቷል። ይሄ ሁላችንንም ደስ የሚያሰኝ ነው። ነገር ግን ብዙ ባንዳዎችንም በዚህ ውስጥ ታዝበናል። ከብርቱካን ጋር በመቆማችን ወይም በመቆሜ አልጸጸትም ይሄ የሚል ፖለቲከኛ ሁሉ አይተናል። ሐቁ ወጥቶም የማያምን ማለት ነው፣ መግለጫ ያወጡ ሁሉ ፖለቲካ ፓርቲዎች ነበሩ። በጣም ያሳፍራል፣ ያሳዝናል። ቆም ብሎ ማን ነው ያደረገው፣ እንዴት ነው የተደረገው፣ የት ነው የተደረገው ካላለ አንድ የፖለቲካ ፓርቲ ምኑን የፖለቲካ ፓርቲ ነው? እንዴት አገርስ ቢሰጠው ነገ ጠዋት አገር ሊመራ ይችላል? አንድ ሰው ወደ ፈለገ የሚነዳው ከሆነ ምን ማለት ነው? የፖለቲካ ፓርቲ በቡድን ወይም ደግሞ ቁጭ ብሎ ተመካክሮ የሚወጣ መግለጫ እንኳ ስርዓቱን ማያወጣ የፖለቲካ ፓርቲ ምን ማለት ነው? ይሄ በጅምላ መጥተው የኦሮሞን ሕዝብ ሲራገሙ ሲሳደቡ የነበሩ ሁሉ ዛሬ ሊያፍሩ ይገባል። አፋቸውን ሊይዙ ይገባል። ብሔራቸው ኦሮሞ ይሁን አማራ ይሁን ትግሬ፣ ወላይታ ይሁን ጋሞ፣ ሱማሌ ይሁን አፋር አይ ዶን ኬር እሱ አይደለም ጥያቄ። እኔ የትም ቦታ ወንጀል ቢፈጸም፣ የትም ቦታ የሰው መብት ቢጣስ፣ ለሰው መብት መቆም የሰዋዊነት ነው አቃለይን። ነገር ግን ምክንያታዊ መሆን ደግሞ በጣም አስፈላጊ ነው። ጭፍን ደጋፊ፣ ጭፍን ጥላቻ በጣም ያስቀይማል። መጥፎ ነው። እኔ በዚች ልጅ ምክንያት እሷ በፈጠረችው ድራማ እነ ማዛ መሐመድ እንዳሉበት አይተናል። መንግስት ባቀረበው ዶክመንት እኔ ይሄ ዶክመንት አንድ መቶ አንድ ፐርሰንት ያየሁትን ቪዲዮ አምኛለሁ። መንግስት ያቀረበውን ቪዲዮ አንድ መቶ አንድ ፐርሰንት፣ መጀመሪያው ልክ አይደለም ጥያቄ አለኝ ለዚህ ጉዳይ ስል ነበር። በመዓዛ መሐመድ ጉዳይ መንግስት ነው ፈቶ የለቀቀብን። ከዚህ በፊትም የደም ነጋዴ እንደነበረች ግልጽ ነው፣ ሁሉም ያውቃል። የደም ብዶሎውንም ታሪክ ያመጣችው እሷ ናት። እሷ ደግሞ ግልጽ ቅጥረኛ ናት። ለአማራም አይደለም ለማንም ብሔር አይደለም የምትታገለው። ከዛ በተረፈ በኦሮሞ ህዝብ ላይ ሲዘመት ለኦሮሞ እንታገላለን እያሉ ብርቱካንን በመደገፍ ያልጸጸትም ያሉም አሉ፣ አይተናል። እኔ ለብርቱካን ብርቱካን ብሔሯን አላቅም። እኔ እውነት ለመናገር ብርቱካን ከምር ተጎድታ ከሆነ ሁላችንም ከጎኗ ነን። አይደለም ብርቱካንን ኬንያ ያለን አንድን ኩኩዩ ያለ አግባብ ከተበደለ ከጎኑ መቆም ሰዋዊነት ነው፣ ልክ ነው። ነገር ግን ማስተዋል ይጠይቃል። በተለይ ደግሞ ፖለቲከኛንን የስንት ሀገር መንግስት ስናማክር ነበርን የምንል ሁሉ የተናገርነው ያስቀመጥነው ሀሳብ በሆኖ ምን ደረጃ ላይ እንዳለን አስገምቶናል። እና አሁንም እኔ መንግስትን እንደ ሰጀሽን እንደ ሀሳብ ለመንግስት የምሰጠው በተለይም ዶክተር አብይ እና ፓርቲው ምርትና ገለባውን ይለይልን። ምርትና ገለባው አሁን የተፈጠረው ተራ ወንጀል አይደለም። ክራይም፣ ትልቅ ክራይም፣ ትልቅ ወንጀል ነው። ትሪዝን ነው፣ ክህደት፣ የሀገር ክህደት ነው። በሀገር ላይ የተቃጣ ክህደት ነው። ይሄ እዚህ ውስጥ ሆን ብሎ ስራዬ ብሎ ልጅቷን በማግባባትም በማሰራትም በማቀናበርም ስራዬ ብሎ የተሳተፉ ሁሉ በትሪዝን ነው መጠየቅ ያለባቸው፣ በሀገር ክደት፣ በሀገር ክደት፣ በሀገር ክደት እና ለምንድን ነው ሰላማችንን የምናጣው? ለጥቂት ሰዎች ብለን ለዚህ ነው የታገልነው? በሰላም እኮ ወተን እንድንገባ ነው እና ይህን ያህል ዘመቻ ደግሞ በኦሮሞ ህዝብ ላይ እና በኦሮሞ ፎቢያ ጥላቻ መስከርም አግባብ አይደለም። ቆም ብሎ ሊያ ይገባል። በተለይ እኔ ለአማራ ምሁራን ኤሊት የሚናገረው ነገር ምንድን ነው? በእናንተ ስም ወይም በትልቁ በታላቁ ኢትዮጵያን በመመስረት ውስጥ ትልቅ ድርሻ ባለው በተከበረው የአማራ ህዝብ ስም እየተነገደ ጥላቻ በሌላው ላይ እየተዘራ ነውና ፕሊዝ ሳትፈሩ ሳታፍሩ ወታችሁ አውግዙ ልክ አይደለም በዚህ ህዝብ ስም አትነግዱ በለዋቸው በእናንተ ስም ወይም በአማራ ህዝብ ስም በዩቱብ በተለያየ ማህበራዊ ሚዲያ በዋና ዋና ሚዲያዎችም ነገቲቭ ነገር ወይም ደግሞ ትክክል ያልሆነ ሰበካ የሚሰብኩትን አይጠቅሙም እነዚህ ለአማራም ለሁሉም ኢትዮጵያዊ አይጠቅሙም። ግን አንዱ ደስ የሚለው ነገር በፈጣን በሆነ በሶስት በአራት ቀን ውስጥ መንግስት እውነታውን፣ ምክንያቱም ግልጽ ነበረ መጀመሪያም የጠረጠርነው ነገር ነበር። ግልጽ ነበር። መቼት የለውም። የት ነው እንዴት ሆነ የሚል ድፍንቅል ነው ያቀረበው። ኢቤስ ሆም ብሎ ለፖለቲካል ሜስ ነው ያቀረበው ሜስ ለመፍጠር ኪዮስ ለመፍጠር እና እኔ ሪሊ አም ቨሪ ሃፒ ወዲያውኑ ይሄ ነገር በመቅረቡ። ብዙ ኮመንት ሰጥተን ነበረ በኮሚኒኬሽን ሚኒስትሩ እና መስሪያ ቤቱ ላይ ሪ በዚህ ሁኔታ መምጣታቸው ደግሞ ሪ በጣም የሚደነቅ የሚበረታታ ነው። ተጨባጭ መረጃ በአፍ ከሚነገረው በላይ ተጨባጭ መረጃ በማቅረባቸው ብዙ ሰው እንደው የውሸታቸውን እንኳን ይሄ ፌክ ነው ይሄ ምንትስ ነው ምናምን ብሎ ለማጣጣል ቢሞክሩም እነዚህ ወሽካታ የሆኑ ሰዎች ሐቁ ግን በመውጣቱ 99.9 ከመቶ የኢትዮጵያን ህዝብ ያረካ መረጃ ነው የመንግስት ሚዲያዎች ያቀረቡትና፣ በዚሁ ቀጥሉ። ነገር ግን ዶክተር አብይ እና ብልጽግና ፓርቲ መንግስት እንደ መንግስት ዶክተር አብይ ስል እኔ መንግስት ማለቴ ነው። ምርትና ገለባውን ለይልን። በቃ እዚህ ከተማ ውስጥ ቁጭ ብሎ ትልልቅ ከተማዎች ውስጥ ቁጭ ብለው ፋኖ ጫካ የሚሰራውን የሚሰሩትን ሰዎች መንጥራ አውጥተህ ለሕግ አቅርብልን። አሁን እኮ እነዚህ ሰዎች ይህን የመሳሪያም ታጥቀዋል፣ ሊተኩሱብን ይችላሉ። ነገ ተነገ ወዲያ እኮ ኦልሞስት ምንድን ነው ፋኖስ ጫካ ውስጥ ነው ኦሮሚያ ውስጥ የሚንቀሳቀሰውስ ሽፍታ ምንድን ነው የሚሰራው? ከዚህ ውጭ አለ ለሚሰሩት እንዴ ምን ለየው? ምንም እኮ ትልቅ ልዩነት የለውም። ስለዚህ ይሄ ነገር ሳይቃጠል በቅጠል ኧረ ሳይቃጠል በቅጠልም አልፏል ነገሩ። ቶሎ አደብ እንዲገዙ ማስተማሪያ እርምጃ ሊወሰድባቸው ይገባል። በዚህ ውስጥ ኢንቮልቭ የሚያረጉ ወይም ሊያረጉ ያሰቡት ሁሉ ቴንክዩ። በእውነቱ በጣም ደስ የሚል ነው። በጣም ተረብሸን ነበረ ሰሞኑን። ሰው በአካል ብቻ አይደለም ሜንታሊም በሚፈጠሩ ነገሮች በሚወሩ ነገሮች ሚዲያ ስንከፍት ሻይቤ ስንገባ የትም ታክሲም ባስም ላይ የሚወራው ይሄ ስለነበረ ሰው በጣም ተረብሾ ነበር። ዛሬ ብዙ ሰው ደስ እንዳለው አይቻለሁኝ። ይሄ መቀጠል አለበት። መንግስት አሁንም የምለው ምርትና ገለባውን ይለይልን። እነዚህን ሰዎች በአስቸኳይ ለፍርድ ያቅርብ። ቴንክዩ ሼር፣ ኮፒ፣ ሊንክ አድርጉና ለሚመለከተው ሰው አድርሱልኝ። ገለቶማ ይቀነልኝ። ሰላም ለሀገራችን።